ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ፈገግ ባለ መልኩ መጥቻለውኝ መጥቻለሁኝ እንደምታዩ በጣም ደስ ብሎኛል። ዲኮር ተሰርቶ አይላቪዩ የሚል ከጀርባችን ደግሞ እንግዲህ የ የዱባይ ሲቲ ይታያችኋል። በጣም ያምራል ማለት ነው። ሌላው እንግዲህ ሚጣ እንደምታያት ነው። ዩቱብ ቻናልን አስር ሺህ ስለገባውኝ ሁሉም ቤተሰብ አንድ ላይ በመሆን ደስታዬን ተካፍለዋል። እንዲሁም ደግሞ እናንተ የዩቱብ ቻናል ቤተሰቦቼ ላይቭ ላይ በነበርኩበት ሰዓት ላይ ሁላችሁም ደስታችሁን ገልጻችሁልኛል። እውነት ለመናገር የእናንተን ውለታ ከፍዬ አልጨርስም። እግዚአብሔር አምላክ ያክብርልኝ። እወዳቸዋለሁ፣ አከብራቸዋለሁ። አስር ሺ ገብቼ ለማመስገን አብቅቶኛል በትንሹ ያላመሰገነ በትልቁም አያመሰግንም ይባላልና እኔ ደግሞ አስር ሺ ስለገባው በጣም ደስ ብሎኛል ደስታዬ ወደር የለውም ኬኩንም እንግዲህ ታንኪው ለማለት ነው የገዛውትኝ እንዲሁም ደግሞ እኔ ልደቴን አክብሬም አላውቅም። እና በቃ የሆነ ደስ የሚላችሁ ነገር አለ ከቤተሰቦች ጋር እያወራው እያመሰገንኩ ነበረ ግን ጫጫታ ስለነበር ለዛ ነው ሳይለንት አድርጌ የኛን ወሬ እንዲሁም ደግሞ ምስጋናውን ሳይለንት አድርጌ ግን በድምፄ እየቀዳውላችሁ ያለሁት ማለት ነው። ውድ ተመልካቾች እንዲሁም ደግሞ የምታከብሩኝ፣ የምትወዱኝ፣ የምትጠሉ እናንተ ናችሁ እዚህ ደረጃ ላይ ነው ማድረጋቸውን እንዳትረሱ እንግዲህ ከቤተሰቦቼ ጋር ሰብሰብ ብዬ ነው ያከበ ላይም ላይ እንኳን ደስ አለሽ ብላችሁኛል። በቪዲዮ መልኩ ደግሞ መጥቼላችኋለሁ። ሁላችሁንም አመሰግናለሁ። እዚህም ያላቸው ህል ወንድሞቼ አመሰግናለሁ። ክበርብኝ ወዳቸዋለው። ደግሞ እንግዲህ የጀመርችን ስራ ትልቅ ደረጃ ደርስልሽ ከአስር ሺህ ወደ አምሳ ሺህ ከአምሳ ሺህ ወደ መቶ ሺህ እያልን ወደ የምንድን ብትገቢ እንግዲህ ከዛሬ ይርዳሽ። ደግሞ በዚህ አጋጣሚ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኗል። ፊዚ ሾው እንኳን ደስ ያለሽ።

እንዲሁም ለዚህ ቤትም አዲስ ከሆናችሁ ቤተሰብ መሆናችሁን እንዳትረሱ። ለዚህ ደረጃ የሚያበቃችሁን እናንተ ስለሆናችሁ

ትውድ ቤተሰቦቼ ቲጄ እንግዲህ ኬክ ሁሉንም እየቆራረሰች ነው ለማደል። ማክቤል ቲቭ ደግሞ ቡና አፍልታ ይዛው መታለች። እንግዲህ ጀበና እየታደርጋችሁ ነው እንዳትሉ ጀበናችን ተሰብራብናለች። ለዛም ነው በዚህ እያፈላን ያለ ነው ማለት ነው። እዚህ ቤት አልበረክት ያለው ጀበና ነው ማለት ነው። እንደ ይዘን ዘጭ ስለምናረጋት ነው መስለኝ አትበረክትልንም፣ ትሰባበራለች። ከዛ እንግዲህ ኬኩን በነካጅሽ ቆራርሰሽ አዲ ተብዬ እንግዲህ በዚህ መልኩ እያ እየቆራረስኩኝ ነበረ። ከዛ ሙኬየፍም እንግዲህ ሙቀት ስለነበረ ሙኬየፍም ስለከፈትን ሆን ወደ ብሎን አሁን ወደ ወዲህ እያወዛወዘ ነው። ዲኮሩን ማለት ነው። እንግዲህ እንደምታዩት ያው በዚህ መልኩ ኬኩን ለማደል እንዲሁም ደግሞ አብሮኝ የነበሩ እህቶቼ አሉ ማለት ነው እኔ የቆረስኩትን ኬክ ሳህን ላይ እያደረበኩኝ እየሰጡ ነው ያሉት። እውነት ለመናገር በጣም ተባብረውኝ ደስ የሚል ጊዜ ነበር ያሳለፍነው። እናም ደግሞ እንደው ከሳትቀብ ይረስተንሻሉ እና ይሄው ለቅለቅ አደረጉ፣ ፊቴን አበላሹብኝ። ወይኔ ሜካፕ ሟሉድ ሴት በኬክ ሜካፕ ሰሩ ፊቴን። አይ እንደው እንደው እንደው እንደው ትላላችሁ። ከዛ እንግዲህ ያው ቤተሰቦቼ ከካሜራ ጀርባ ብዙ አሉ እንደምታዩት። እንግዲህ ንስጋ ደግሞ ኬኪን ተሸክሜ ብዬ ከችብ ብዬላችኋለሁ። ፎቶ በመሀል እየተነሳን ስለነበረ መጀመሪያ ላይ እንግዲህ ቪዲዮ ከመስራቴ በፊት ነው ፎቶ የተነሳ ነው ማለት ነው። ኬኩ ራሱ ታንኪው የሚለው እንደ ሳይቀልጥ ነበረ። ሁሉም ነገር እውነት ለመናገር ተሳክቶልኛል፣ ይመስገን በትንሹም ቢሆን ማለት ነው። በትንሹ ያልተደሰተ እንግዲህ ትልቁንም አያመሰግንም አይደሰትም። እኔ እግዚአብሔር መስገን ባለኝ ነገር እንዲሁም ደግሞ ባሳለፍኩት በዚች ሰዓት ውስጥ በጣም ደስተኛ ነበርኩ ማለት ነው። ለዚህም ደስታዬ ደግሞ እናንተ ናችሁ ከጓደኞች ጋር እንግዲህ ደስ የሚል ጊዜ ነው ነበረ ያሳለፍኩት። ፎቶ ላይ እንደምታዩት ያው በዚህ መልኩ ከማክቤል ዩቲዩብ ጋርም እንዲሁም ደግሞ ከያው ከካሜራ ጀርባ ያሉ እህቶቼንም አንዳንዶቹን አምጥቻቸዋለሁ ማለት ነው። የኔ ቅመም አስተናጋጀሟለች ቆይ፣ ለምንድን ነው ቆምሽ? ኬኩ ነው የምትቆሹ ብያት ቲጂዬን ወንበር ጎተት አድግና ቁጭ ብያት ቁጭ ብላ ው በዚህ መልኩ እንግዲህ ኬኩን እያደለች ነው ያለችው። ይሁ እንግዲህ ምርጥ ጓደኞቼ አብረን ፎቶ እየተነሳን ስለነበር ነው ፎቶንም በዚህ መልኩ አስቀምጥኩላችሁ። እንግዲህ ፈረጅ ፈረጅ በሉ ማለትም ፈርጁ። ለዚህ ቤትም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ውድ ቤተሰቦች። ወዳቸዋለሁ፣ አከብራችኋለሁ። እንግዲህ ወደ ቡና መጠጣት የምንሄድበት ጊዜ አለ። ቡናችንም እየጠጣን ነበረ። ያሳለፍ ነው ብቻ ደስ የሚል ጊዜ ነው በጥቅሉ ካሜራ ለመቅረጽ ብዙም አልተመቸኝም ነበረ ማለት ነው። ካሜራ ማስቀመጫው ላይ አድርጌ ስለነበረ ነው በዚህ መልኩ ራሱ ሊታይ የቻለው። እና ሁላችሁንም እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ ሁለት አካፋ ያድርገኝ። ደግሞ ብዙዎቻችሁ እኔ ቃል የለኝም። ለእናንተ እያበረታታችሁ ኔኬሌኒኬሎኑ ብዬ ስማችሁን ብጠራ ስለማልጨርስ ማለት ነው። እጅግ አርጌ አመሰግናለሁ። በቅርቡ ደግሞ ሀገሬ ገብቼ ከቤተሰቦች ጋር ተቀላቅዬ ሀገሬ ላይ ብዙ ነገሮችን እንደምሰራ ባለሙሉ ተስፋ ነኝ። እድሜና ጤና ከሰጠን ሁሉም ነገር ቀሪ ነው። እግዚአብሔር እንግዲህ ሁላችሁንም ለሀገራችሁ ያብቃችሁ። ቤተሰብ ወዷችኋለሁ፣ አከብራችኋለሁ። እንደምታዩት እንግዲህ ቡናችንን እየቀዳን ምን እያልን ነበረ? ቡና አቀዳድ ትጠላላችሁ። አልያዝ ብላኝ ማለት ነው፣ እየተንሸራተተኝ ነበረ። አያያዜን ተመልከቱ ብቻ ማለት ነው። ቡናው ደግሞ ያወፈር ያለ ነበረ። ደስ ይላል። የወንድሞች እንግዲህ ትንሽ ትንሽ ይታያሉ ማለት ነው። ካሜራውን ስቀርጽ እንግዲህ አልተመቸኝም ነበረ፣ በአንዱ ጄ በአንዱ ጄ ቡና እየቀዳሁኝ ስለነበረ ነው። ያው ለካሜራ ጥራት በጣም ይቅርታ እንጠይቃችኋለን። ላይቭ ላይም እንደዚህ ብዥ እያለ ስለነበረ ነው ከላይቭ ወጥቼ ቪዲዮ ሰርቼ ብለቅሻላል ጥርት ባለመልኩ ብዬ የመጣወትኝ ስለተከታተላችሁኝ እጅግ አድርጌ ጥያቄ አመሰግናለሁ። ክበሩ ልኝ ውድ ቤተሰቦች ሁልጊዜ ከኔ ጎን ስላላችሁ በርቺ ጠንክሪ ስለምትሉኝ ማለት ነው። ተሳዳቢዎችም እንደ እውነት ልቦና ይስጣችሁን። ይወዳችኋለሁ፣ አከብራችኋለሁ። ስድብ ማንንም ለማንም አይሆንም። ከስድብ ይልቅ ጥሩ ነገሮችን ብትናገሩ አሪፍ ነው ብዬ አስባለሁ። ብዙዎቻችሁ እየመጣችሁ ዝም ብላችሁ ተሳድባችሁ የምትሄዱ አላችሁ ማለት ነው። ወደ ልቦናችሁ ፈጣሪ ይመልሳችሁ። እኔ ቤት እንግዲህ ቀለም ዘር ሃይማኖት አልመርጥም። ሁሉም ሰው አንድ ነው። ሰውን በሰውነቱ ነው የማከብረው። አሁንም ወዳቸዋለሁ አከብራቸዋለሁ። እንግዲህ ቡና እየሰጠች ነበረ ጓደኛዬ ማለት ነው። ቡናውን ሰጥቼ ከጨረስኩ በኋላ ነው ወደ ኬክ መብላት የሚሄደው። እንግዲህ እንደምታዩኝ አሁን ቀረጻ ላይ ነኝ። ቁጫሪቅ በአንዱ እጄ ይዤ ነው። ኬኩን ልበላ ነው ገና ማለት ነው። እንብላ እንብላ ኬኩን። አሁን ነው መብላት የጀመርኩት ማለት ነው፣ ለእኔ ተቀምጦልኝ። እንግዲህ እንደምታዩት ኬኩንም ለመብላት በቅተናል። እንግዲህ ከእናንተው ጭምር ነው የበላሁት እንደምታዩት። እንብላ ቤተሰብ እንብላ። የምር በጣም ነው ደስ ያለኝ ዛሬ ማለት ነው። እንደዛሬ ደስ ብሎኝ አያውቅም። ለዚህ ደስታዬ ደግሞ እናንተ ናችሁ እያበረታታችሁን ሰብስክራይብ እያደረጋችሁን። እዚህ ደረጃ ያደረሳችሁኝ እናንተ ናችሁ። ከልብ አድርጌ አመሰግናለሁ። ወዳችኋለሁም ከብራችኋለሁም። እንግዲህ በእጅ ጅ እየቀረጽኩ ስለነበረ ለካሜራው አልተመቸኝም። ወዳችኋለሁ አከብራችኋለሁም። መልካም ጊዜ ተመኘውላችሁ።